ዛሬ ጀለማ የመጣወት የሰዋ ሸሪሃ በሁለት ብር እስከ መቶ ብር ያለው ነው። በሁለ አሁን ዲስካውንት በሁለት ብር በሶስት ብር አውርዷለ የሰዋ ሸሪሃ ወይም የሰዋ ሲም ካርድ መጃ ላሳያችሁ ርሳላ ቤት ስገቡና እንደምታዩት መጀመሪያ ላይ ዘጠኝ መቶ ይቅርታ ዘጠኝ መቶ ትጽፋላችሁ ከዛ ታይ ደግሞ ትመጡና ሶስት ጊዜ ስምንት ስምንት ስሄ እንዴት ትሉታላችሁ? አሁን የሚመጣላችሁን እናየዋለን ማለት ነው። የሚመጣውን እንደምታወት ርሳ ላይ ነው ማለት ነው። ምን ይላል መሰላችሁ? አህለን ነው የሚለው። የመቶ አስራ አምስት ብሩ ሶስት መቶ ደቂቃ 30 ጂቢ ይላለ። እዚህ ጋር እንደምታወት እስከ ሁለት ብር ድረስ ይሰጣል። አሁን ላይ ለአራት ሳምንት ነው። ሰላሳ ጂቢ ሸበካ አምስት ጂቢ ባይት ይላችኋል ኮዱ ምን ይላል በመቶ አስራ አምስት ብር ትሞላላችሁ ሰባት መቶ ደቂቃ ሰላሳ ሺህ ኢንተርኔት ሰላሳ አምስት ሺህ ሶሻል ሚዲያ ለአራት ሳምንት ኮዱ ይሄ ነው ማለት ነው እችና ኮዱ ሰማኒያ ስምንት ሰማኒያ ዘጠኝ አራት ለዘጠኝ መቶ ሌላው ደግሞ አሁንም የመቶ አስራ አምስት ብሩ ሌላ ደግሞ ሚኒዚህ ጋር አንድ ሺ ደቂቃ መደዋወያ ና ሰላሳ አምስት ጂቢ ኢንተርኔት ይሰጣቸኋለ ማለት ነው ለአራት ሳምንት ነው። ይሄም ኮዱ ይኸውላችሁ፣ እዚህ ጋር ይኸው፣ እዚህ ጋር ማለት ነው ሰማኒያ ዘጠኝ ዘጠና ሁለት ሰላሳ አንድ ለዘጠኝ መቶ ትልካላችሁ። ሌላው ደግሞ የዘጠና ዘጠኙ ብር ስንት መሰላችሁ? ሀያ ጂቢ አንድ ሺ አምስት መቶ ደቂቃ መደዋወያ ና ሀያ ጂቢ ኢንተርኔት ይሰጣቸኋለ ለአራት ሳምንት ነው ይሄም ችና ኮዱ 890466 20ሺህ ኢንተርኔት እና አንድ ሺህ አምስት መቶ ደቂቃ ማንኛውም ሸሪያ ላይ መደወያ፣ ኢትዮጵያ ግን አይደውልም። ሌላው ደግሞ የ89 8 ብሩ ነው ማለት ነው። የ89 ብሩ የሁላችሁ እዚህ ጋር 1400 ደቂቃና እና 10 ጂቢ ኢንተርኔት ይሰጣቸዋል። 89 ብር ትሞሉና ኮዱ ይሄ ነው 87 0899 ሌላው የ65 ብሩ ነው። 65 ብሩ አሁን ላይ ያሻሽሎታል አለ 15000 ኢንተርኔት ወይም 15 ጂቢ 500 ደቂቃ መደዋወያ ኮዱ ይሄውላችሁ እዚህ ጋር 8999 የሚለው ማለት ሰማንያ ዘጠኝ ዘጠና ዘጠኝ። ከዛ ደግሞ የ30 ብር የ30 ብሩ ለአስር ቀን ላሳያችሁ። ለአስር ቀን ይሄው እዚህ ጋር አሸረያም ነው የሚለው ተህተው አለ ሶስት መቶ ደቂቃ መደዋወያ ይሰጣችኋል። እዙ ሳኡዲ አረቢያ ለሰባት ቀን ነው ለአራት ጂቢ ባይት ሰባት ደሞ ሶሻል ሚዲያ ለአስር ቀን በሰላሳ ብር ት ሙሉ እና አስር ቀን ሶስት መቶ ደቂቃ መደዋወያ አራት ጂቢ በያናት ሰባት ጂቢ ሶሻል ሚዲያ ሳሌ ለምድት አሸረ እያውንም በሰላሳ ብር ትሞሉና ለአስር ቀን ማለት ነው። ይኸውላቸው ኮድ ሰማንያ ዘጠኝ ዘጠና ሰላሳ ዘጠኝ ሁለት ይቻት ኮዶ ለዘጠኝ መቶ ነው የምልኩት። ሌላው ደግሞ የአምስት ብሩ የአምስት ብሩ ደግሞ ለአ የሰዋ የአምስት ብሩ ሳይሆን የአስራ አምስት ብሩ ይቅርታ፣ የአስራ አምስት ብሩ እዚህ ጋር በአስራ አምስት ብር ለአምስት ቀን ሀምሳ ያም ነው የሚለው ታሕተዊ መቶ ሰማንያ ደቂቃ ሁለት ጂቢ ወይም ሁለት ሺህ በያናት አራት ጂቢ ሶሻል ሚዲያ ወይም አራት መጋባይት ማለት ነው። ለአምስት ቀን በአስራ አምስት ብር ኮዱ ይኸውላችሁ እዚህ ጋር ሰማንያ ዘጠኝ ሰላሳ ዘጠኝ አንዴ ሌላው ደግሞ በአስር ብር ለሶስት ቀን በፊት አስር ብር ለ ሀያ አራት ሰዓት ነበር አሁን ለሶስት ቀን አድርገውታለ። በ10 ብር ትሞሉና አንድ መቶ አስር ደቂቃ ማንኛውም ሸሪያ ላይ መደወል ትችላላችሁ። 2 GB 1 GB ኢንተርኔት ወይም በያናት አንድ ሺ ማለት ነው ለማይገባችሁ ሁለተኛ 2000 ወይም ሁለት ሶሻል ሚዲያ 2000 ሜጋባይት እንደዚህ ለኢሞ ለወስታብ ለሶስት ቀን በአስር ብር ማን ወይም በአስር ሪያል ኮዱ ይሆላችሁ 89 39 ዜሮ። ሌላው ደግሞ ፍሌክስ ኢትዮጵያ ሻሃርዬ ይላል። ፊሌክስ ኢትዮጵያ ለኢትዮጵያ መደወያ ደግሞ የመቶ ብሩ ለኢትዮጵያ ከፈለጋችሁ በ100 ብር ትሞልና 340 ደቂቃ ይሰጣችኋል፣ 15 ጂቢ ኢንተርኔት ይሰጣችኋል ማለት ነው። ኮዱ ይሄ

የተቀረው ደግሞ ቪዲዮ እንዳይበዛባችሁ ለነገው አሳያችኋለሁ ማለት ነው።